በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ፣ አስተያየት የተሰጠባቸው መረጃዎችን ለተመልካቾቻችን የምናደርስበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። በቀዳሚነት ወደ ያስኩት ጉዳይ እናልፋለን። በትላንትናው ዕለት 24 ከ ዓመታት በፊት በሰሜን ላይ የተሰነዘረ ጥቃት አለ። ይህ ደግሞ በየዓመቱ የመታሰቢያ ክብረ በዓል ይደረግለታል። በትላንትና ዕለትም እንዳይደገም መቼም አንረሳውን በሚል መሪ ሀሳብ በተለያዩ መርሃ ግብሮች ሲታሰቡላል። በተለይም የመከላከያ ሰራዊት እሁነቱ ከዚህ በኋላ በሀገራችን ታሪክ ላይ መቼም እንዳይደገም፣ እንዲሁም ደግሞ በወቅቱ ስለተሰዉ ጀግኖቻችን መታሰቢያ እንዲሆን በማለት በትላንትና ለት በተለያየ መልኩ ሲከበሩሏል። በርካቶችም ሲጋሩት ነበረበተለይ ግብሮቹ ላይ የመከላከያ ሰራዊት ለሀገር ዳር ድንበር ብሎም ደግሞ ለሰንደቋ የገባውን ቃል ኪዳን እንደሚጠብቅ የተገለጸበት ነው። ከዚህም ባሻገር በተለይም ከጉዳዩ ጋር ተያይዞ ወደ ማምሻው ላይ የተጋራ ነው ተንቀሳቃሽ ምስል አለ የሰሜን እዝም በተመለከተ የሰሜን ዝን እንግዲህ ጥቃቱን ለየት የሚያደርገው ሌላ የውጭ አካል መጥቶ የሰነዘረው ጥቃት አይደለም፣ ወይም ደግሞ ከሌሎች ሀገራት የተሰነዘረ ጥቃት አይደለም። እዚሁ ባለው ወንድም በወንድሙ ላይ የሰነዘረው ጥቃት መሆኑ ለየት ያደርገዋል። ይህ ሁነት ደግሞ በተለይም እንደ ሀገር ብቻ ሳይሆን እንደ ዓለምም የመጀመሪያው ሊሆን ይችላል ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ፊልድ ማርሻል ብርሃኑ ጁላ በትላንትና እለት ላይ በሰጡት ማብራሪያ ላይ ገልጸዋል። በተለይም ሁነቱን ሳስብ በህይወቴ እጅግ ከደነገጥኩ ባቸው ክስተቶች ቀዳሚም ነው፣ መቼም ደግሞ የማረሰውም ድርጊት ነው ሲሉ ገልጸዋል። ከዚያ እለት በኋላ የመከላከያ ሰራዊት መቼም ቢሆን ከልባችን ተኝተን አናውቅም ሲሉ የገለጹበት ነው። ከዚህም ባሻገር እንግዲህ መከላከያ ሰራዊት አሁን ላይም ስላለው አቋም እና ትኩረት የገለጹበት ነው። ልማትን፣ የሀገርን ዳር ድንበር ማስጠበቅ፣ ብሔራዊ ተጠቃሚነት ላይ መስራት ደግሞ የትኩረት አቅጣጫው ስለመሆኑም ገልጸዋል። የመከላከያ ሰራዊት ፓርቲ አይደለም ወይም ደግሞ ለስልጣን የሚወዳደር አይደለም፣ ሀገር እንድትጠበቅ የሚያደርግ ነው። ሀገር በተለያዩ መንግስቶች ሲቀያየሩ የምትኖርናት የመከላከያ ሰራዊትም የእሷ አንዳር ድንበርና ሉዓላዊነት እያስከበረ የሚዘልቅ ስለመሆኑም የተነሳበት ነው ማለት ነው። በርካቶች ሲጋሩ የነበረ መረጃችን ነው። ሌላው እንግዲህ ወደ ሰሜኑ ካቀናን አይቀር በሰሜኑ የተከሰተው ግጭት መልከ ብዙ የሆኑ ቀውሶችን ማሳደሩ ይታወሳል። በተለይም ደግሞ ከነዚህ ዘርፎች መካከል የቱሪዝም ዘርፍ ተጠቃሽ ነውና የተለያዩ ባህሎች፣ የተለያዩ መዳረሻዎች፣ የተለያዩ መስህቦች ካላቸው ክልሎች በቀዳሚነት ያው አማራ ክልል እንደሚነሳ ታውቃላችሁ። ሆኖም ግን በነበሩ ያለመረጋጋቶች ሳቢያ ወደ አካባቢው ያቀኑ የነበሩ ጎብኚዎች ቁጥር ቀንሰው እንደነበር ይታወቃል። ይህንንም ዘርፍ ደግሞ ለማነቃቃት መልከ ብዙ ስራዎች ስለመሰራታቸው ይታወሳል። እነዚህም ስራዎች እንግዲህ ፍሬ አፍርተው ባለፉት ሶስት ወራት ከ3.5 ሚሊዮን በላይ ጎብኚዎች ወደ ቦታው ስለማቅናታቸው የአማራ ክልል ባህልና ቱሪዝም ቢሮ የ2018 በጀት ዓመት የአንደኛውን ሩብ ዓመት የስራ አፈጻጸሙን ይፋ ባደረገበት ወቅት ገልጸዋል ማለት ነው። ዘርፉን ለማነቃቃት በርካታ ስራዎች ተሰርተዋል። ባለፈውም ጊዜ እንግዲህ እኛም ለተመልካቾቻችን ስናደርስ ነበረ። በዚህም እንግዲህ ወደ ቦታው ካቀኑት ጎብኚዎችም ወደ 2.5 ቢሊዮን ብር ገቢ ስለመገኘቱ የተገለጸ ጉዳይ ነው። በቀጣይም እንግዲህ አተኩሮ በመስራት ወደ አካባቢው የሚሄዱ ጎብኚዎችን ቁጥር ከፍ ለማድረግ ስለመታሰቡ ነው የተገለጸው። ከነዚህ ከ3.5 ሚሊዮን ጎብኚዎች መካከል ከ31 ሺ በላይ የሚሆኑት ደግሞ የውጭ ሀገር ዜጎች ስለመሆናቸው የተነሳበት ነው ያው ሀገራችን ብዝሃ ዘርፍ በማለት ከዚህ በፊት ኢኮኖሚያችን እንግዲህ ጫና አድርጎ ወይም ትኩረት አድርጎ የሰራ የነበረው ግብርና ላይ ነው። አሁን ላይ ግን የተለያዩ ዘርፎች የሀገራችንን ኢኮኖሚ ሊያነቃቁ ይገባል በማለት በትኩረት እየተሰራባቸው ይገኛል። ከዚህም ደግሞ ትኩረት የሰጠ ነው የቱሪዝሙ ዘርፍ ለመሆኑ ማሳያ ነው። በዚህም የተለያዩ የልማት ስራዎች ያሉንን ቅርሶችን በድጋሚ በአዲስ መልኩ በማበጀት እንዲሁም ደግሞ ሌሎች አዳዲስ መዳረሻዎችን በመስራት በትኩረት እየተሰራ ይገኛል። ይህም እንግዲህ የተመዘገበው ቁጥሮች ይመሰክራሉ ነው የሚባለውና አን አንዱ ማሳያው ስለመሆኑ የተነሳበት ነው። ይህም አንዱ መረጃችን ነው። ሌላው እንግዲህ ያው መግቢያችን ላይ ሳነሳ ሰኒ ወደ አጓጓሽ መረጃ አልፋለሁ። አሁን ላይ እንግዲህ ሰዎች የሰውነት ጤናቸውን ወይም ክብደታቸውን በሚፈልጉት ልክ አድርገው ለማቆየት የተለያዩ መንገዶችን ይጠቀማሉ። በሙከራ የሚያደርጉ አሉ። የጤና ባለሙያዎችን አማክረው ደግሞ እርምጃዎችን ወይም የተለያዩ ዳይቶችን የሚወስዱ አሉ። ከዚያም ባሻገር ደግሞ የሰውነት እንቅስቃሴ በማድረግ የሰውነት ክብደታቸውን ለማስተካከል የሚሞክሩ አሉ። ከዚያ ባሻገር ግን እነዚህን ድርጊቶች ማድረግ ለማይችሉ ዜጎቿ ጃፓን አንድ እንግዲህ የታሸገ የመጠጥ ውሃን ይፋ አድርጋለች። ይህ ውሃ ልዩ ውሃ የሚባል ስያሜ ተሰጥቶታል። ማዕድን ከሌሎች የማዕድን ውሃዎች ጋር ተመሳሳይ ነው፣ እንደዚህ ስንመለከተው። ነገር ግን በውስጡ ያሉት ማዕድኖች በሰውነታችን ያለ ስብ እንዲቃጠል የሚያስችሉ ስለመሆናቸው ተገልጿል። ይህ ውሃ እንግዲህ በ600 ሚሊ ሊትር መጠን የተዘጋጀ ነው። የሚሸጠውም እንግዲህ ወደ አንድ ዶላር አካባቢ በመሆኑ አብዛኛውን የሀገሪቱን ነዋሪዎች ሊገዙት የሚችሉት ስለመሆኑ ተጠቅሷል ማለት ነው። አሁን ላይ እንግዲህ ብዙዎቻችን ስለ ሰውነታችን የምንጨነቅበት ሰዓት ነው። ወይም ደግሞ ሶሻል ሚዲያ ላይ በርካታ እንደዚህ አይነት ነገሮች ስላሉ ይሄ ቀለል ያለው መንገድ ሲመስሉ የሚታይ ነው እና ብዙዎች ሲጋሩት ነበር። ከውፍረት ጋር ተያይዞ የሚመጡ በርካታ ችግሮች ከመኖራቸው ጋር ተያይዞ ነው እኮ። ውፍረት በተለያየ ምክንያት ይመጣል፣ አይደል? በተለያዩ ምክንያቶች አሉት። ነገር ግን ከመጣ በኋላ ደግሞ የሚያስከትለው ችግር ከፍተኛ ከመሆኑ ጋር ተያይዞ ብዙዎች እኔን ጨምሮ ብዙዎች ያሳስበናል። አሪፍ ግኝት ነው። ወደነዋል። ልክ ነው። ያው አንቺም እንዳልሽው ነው። ውፍረት ምቾት አይሰጥም። ግን ደግሞ አንድ የሚባል አባባል አለ። ውፍረቱ የሚመቹ ቦታዎች ላይ ካለ ብዙዎች ትኩረት አይሰጡትም። ነገር ግን አብዛኛው ሰው የሚለው ሆድ አካባቢ ያለ ስብ ብዙዎችን ይረብሻልና ይህ ውሃ ደግሞ እዛ አካባቢ ላይ ያለ ስብን የማቅለጥ ኃይሉ ከፍተኛ ስለመሆኑም ነው የተገለጸው። እንግዲህ በቀጣይ ከጃፓን አልፎ በሌሎች የዓለም ሀገራት ላይ ይሰራጫሉ የሚለው ከውጤታማነቱ ጋር የሚያያዝ ስለሚሆን ወደፊት የምናየው ይሆናል። ወደ ተከታዩ መረጃችን እናልፋለን። እንግዲህ በእግር ኳስ በተለይም የመሀል ሜዳ ላይ የሚታወቀው ዴቪድ ቤካም ወደ ግብርና ዘርፍ ፊቱን ስለማዞሩ በተጋራነው መረጃችን ተገልጿል። ይህን መረጃ እንግዲህ ስንጋራ እኔ ስለ እግር ኳስ ምንም አላውቅም፣ ነገር ግን እግር ኳስ የሚመለከቱ ሰዎች በተለይም የመሀል ሜዳ ላይ የነበረ ሰው አሁን ደግሞ ወደ ግብርናው ፊቱን አዙሮ ሲያዩ ምን አይነት ስሜት እንደሚፈጥር ለመረዳት እንግዲህ አቤት! አይ ቤካም ተጽዕኖ ፈጣሪ የነበረ ተጫዋች ነው። የማንቸስተር ዩናይትድና የሪያል ማድሪድ ታሪካዊ የሆነ ተጫዋች ኮከብ ከሚባሉት የዓለማችን ድንቅ ተሰጥኦ ከነበራቸው ተጫዋቾች መካከል የሚጠቀስ ነው። እኔ ራሱ ቀደም ሲል ከመግቢያችን ስታስተዋውቂ ነው የገረመኝ ና በምን አይነት ገጽታ መለከተው ይሆን እያልኩ ነበር። ልክ ነው፣ አንተም እንዳልከው እንግዲህ የእሱን ተከታታዮች ብሎም ደግሞ አድናቂዎችን የሚያስገርም መረጃ ነው። አሁን ላይ እንግዲህ ዛፎችን በመትከል የአትክልት ስፍራዎችን በመንከባከብ፣ ዶሮችን በማርባት፣ ንብ በማነብ ስራ ላይ እንግዲህ ወደ ገጠር አካባቢ ወደሚገኘው መኖሪያ ቤቱ በመሄድ በዚያ እንደሚኖር ነው የተገለጸው። ያው ከከተማው ጫጫታ፣ ሩጫ ብሎም ደግሞ ካሉት ነገሮች የገጠሩ አካባቢው ኑሮ ብሎም ደግሞ የግብርና ስራው የተለየ ሰላም እንደፈጠረለት ገልጿል። ባለቤቱም በተለይም ደግሞ ወደዛ አካባቢ አቅንተው የግብርና ስራውን እየሰራ መኖር ከጀመሩበት እለት ጀምሮ እንግዲህ የተለየ ሰው እንደተዋወቀች እየገለጸች ትገኛለች ማለት ነው። ኳስ ተጫዋቾች ልክ ይሄ ጨዋታ ጊዜያቸውን ሲጨርሱ ኦልሞስት ልክ እንደ መንግስት ሰራተኛ የጡረታ ጊዜ እንደ ማለት ነው እና ወደ ሌሎች የስራ ዘርፎች ይሰማራሉ። ድሪንክ ዋተር የሚባል የቼልሲ ተጫዋች ነበር። አሁን በግንባታ ዘርፍ ኮንስትራክሽን ዘርፍ ላይ ነው ያለው። ራሱራሱ ራሱ ልክ ዘርፉ ላይ ገብቶ አብሮ ከሰራተኞቹ ጋር እየሰራበት ያለበት መንገድ የሚደንቅ ነው። በማህበራዊ ሚዲያ እየተዘዋወረ ከሰማሁ እያየሁት ስለነበረ እና የሚገርም ነው፣ ያው ብዙዎችን እያስገረመ ነው። ወደ መቋጫው መረጃችን እናልፋለን። ቻይና የተሳካ የሰው አልባ ሄሊኮፕተር የሙከራ በረራዋን አድርጋለች። በትላንትና እለት ይህን እንግዲህ ቲ 1400 ስትል የሰየመችው ሄሊኮፕተር ወደ 650 ኪሎ ግራም የሚሆኑ የተለያዩ ቁሳቁሶችን የመሸከም አቅም ያለው ነው ከዚህም ነገር እንግዲህ በተለያየ የአየር ጠባይ ላይ ሞቃታማ ሊሆን ይችላል፣ ወይም ደግሞ ነፋሻማ ሊሆን ይችላል። ያንን ተቋቁሞ የመብረር አቅም ያለው ነው። በትላንትናው ዕለት ያደረገው ሙከራ ደግሞ የመነሳት በአየር ላይ ደግሞ ለሰዓታት የመቆየትና የማረፍ ሙከራውን ነው። ይህ እንግዲህ በተለይም ከሙከራዎቹ የተገኙ ክፍተቶችን ተሻሽለው ወደ ስራ ሲገባ ለስምንት ሰዓታት የመብረር አቅም እንደሚኖረውም ነው የተገለጸው። ከውጤታማነቱ በኋላ እንግዲህ የእርሻ ስራዎችን ለመስራት ሀይቆችና ወንዞችን ለመጠበቅና አስቸኳይ ደግሞ ምላሽ ለሚፈልጉ ሁነቶች ተግባራዊ ለማድረግ እንደምትጠቀምበት ነው የገለጸችው። በተለያዩ መረጃዎች ላይ እንግዲህ ቻይና የተለያዩ ግኝቶችን እያስገኘች ነውእና በአቪዬሽን ኢንዱስትሪው ላይ ቀዳሚ እየሆነች ትገኛለች። ይህም እንግዲህ አንዱ ማሳያ ሆኗል ማለት ነው። መረጃዎች እነዚህን ይመስሉ ነበረ። አፎም ያለ መረጃዎች እናመሰግናለን።